በመከታተል ላይ የምትገኙት በቀጥታ እየተላለፈ የሚገኘውን የሐሙስ እኩለ ቀን ዜና መጽሄታችንን ነው። ተመልካቾች በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹ ሊያደርሰን ነጻነት ደጉ እዚህ ስቱዲዮ እየጠበቀን ይገኛል። ነጻነት፣ ወደ መረጃዎች ማለፍ ትችላለ። አመሰግናለሁ ተሾመ። ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ሰአቱ የቢዝነስ ነው። አብራችሁን ቆዩ። አምራች ኢንዱስትሪውን የሚፈትኑ ችግሮችን ይዞ በአጭር ጊዜ ምላሽ ለመስጠት እንደሚሰራ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። ለኢንዱስትሪና ኢንቨስትመንት ዘላቂ እድገት የጋራ ሰላምን በቁርጠኝነት ማስጠበቅ እንደሚገባም ተገልጿል። አክሉ ምን ተስኖት በጉዳዩ ላይ ተጨማሪ ዘገባ አለው። በአማራ ክልል በአምራች ኢንዱስትሪ የሚስተዋሉ ችግሮችን ለመፍታት ያለመ ውይይት በጎንደር ከተማ ተካሂዷል። የክልሉ ርዕሰ መስተዳድር አረጋ ከበደን ጨምሮ የፌዴራልና የክልል ከፍተኛ የስራ ላፊዎች በተገኙበት ከኢንዱስትሪ ና ኢንቨስትመንት አንቀሳቃሶች በኩል የተለያዩ ጥያቄዎች ተነስተው ምላሽና ማብራሪያ ተሰጥቶባቸዋል። ያሉ ማናጅመንቶች ተረጋግተው ስራ እንዲሰሩ አንዳንድ አለም ማይገቡም አሉ። ከቦታውም የለቀቋሉና ይህ ጸጥታው ተጠናክሮ ለወደፊትም ኢንቨስትመንታችን እዛ አካባቢ ያለው ኢንዱስትሪ ብዙ ነውና እንዲጠናከር ጸጥታው እንዲጠናከርልን፣ አመሰግናለሁ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 ዛሬ የቀረቡትንም ጉዳዮች መሰረት አድርገን ውይይ በማድረግ በሚቀጥሉት ወራት ሰኔና ሐምሌ እነዚህን ችግሮች ለማስተካከል ጥረት እናደርጋለን። በበጀት አመቱ ያለፉትን አስር ወራት ምርቶችን ወደ ውጭ ገበያ በመላክ 35 ሚሊዮን ዶላር የውጭ ምንዛሬ ማግኘት መቻሉን የኮምቦልቻ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። ተኪ ምርቶችን በማምረትም 74 ሚሊዮን ብር ማዳን ተችሏል ሲል መምሪያው ገልጿል። ዘገባው የማማነሽ ገኔ ነው። ጌታቸው ገደፋው እንደሚከተል ያቀርበዋል። በኮምቦልቻ ከተማ አስተዳደር በአነስተኛ በመካከለኛና ከፍተኛ በሆኑ 127 አምራች ኢንዱስትሪዎች ምርት በማምረት ላይ ይገኛሉ። በተያዘው በጀት ዓመት በአስር ወራት ምርታቸውን ወደ ውጭ ገበያ በመላክና ተኪ ምርት በማምረት የአምራች ኢንዱስትሪዎች ሚና ከፍተኛ መሆኑን ያነሱት የኮምቦልቻ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ሁሴን ሙሄ ምርቶቹን ወደ ውጭ ገበያ በመላክ 35 ሚሊዮን ዶላር ምንዛሬ ማግኘት ተችሏል ብለዋል። 75 ሺህ 46 ቶን የሚገመት በተለያየ መጠን ወደ ውጭ የተላከበት ሁኔታ አለ። በዚህ የተነሳ ሰላሳ አምስት ሚሊየን ዶላር ማገኘት ተችሏል ማለት ነው ኤክስፖርት በመደረግ ተኪ ምርቶችን በማምረት ደግሞ ሰባ አራት ሚሊየን ብር ማዳን መቻሉን የመምሪያው ኃላፊ አንስተዋል። ወደ ሰላሳ ስምንት አካባቢ የሚገኙ ፋብሪካዎች በአስር ወር ውስጥ ወደ ሰላሳ አምስት ሺህ ሰባት መቶ ሰባ የሚገመት ቶን ከውጭ የሚገባው እዚህ ማምረት ተችሏል ማለት ነው ስለዚህ ይህንን በማምረታችን ደግሞ ከውጭ የሚገባውን ወደ ሰባ አራት ሚሊዮን ብር የሚያወጣ የውጭ ምንዛሬ እዚሁ ማስቀረብ ተችሏል። ምርቶቹን ወደ ውጭ ገበያ በመላክና ተኪ ምርቶችን በማምረት በበጀት ዓመቱ ከታቀደው እቅድ አንጻርም የተሻለ አፈጻጸም መመዝገቡን የመምሪያው ኃላፊ ሁሴን ሙሄ ገልጸዋል። በኤክስፖርትም ይሁን በተኪ ምርት ከቅዳችን አንጻር ለምሳሌ ኤክስፖርት እንዳተመለከተ ቅድም እንደነገሩ ሰባት ፋብሪካዎች አሉ በቶን ደረጃ ወደ ሰባት ሺ ሰባ ሰባ ስምንት አካባቢ ላይ አቅደን ሰባ ምንት ሺ አራት ሰ ቶን አምርተናል። ይሄን ብቻ አይደለም ደግሞ ወደ ውጭ መላክ አለብን ብለን ኤክስፖርት በሚሊዮን ዶላር የያዝነው አለ አስራ ሦስት ነጥብ አምስት በአስር ወሩ። አሁን በአስር ወሩ ውስጥ ግን ኤክስፖርት የተደረገ ምርቶች ሰላሳ ሚሊዮን ዶላር አካባቢ ላይ ኤክስፖርት አድርጓል ስለዚህ ከዕቅዳችን ከመቶ ፐርሰንት በላይ አከናውናል ማለት ነው በቀጣይ ቀሪ ወራትም አምራች ኢንዱስትሪዎችን በመደገፍና በማበረታታት የውጭ ምንዛሬ ግኝቱን ለማሳደግ በትኩረት ይሰራልን ብለዋል።